ሰላም ውድ የቴኖሎጂ ምቻች ተፍታተች፣ ዛሬ ደግሞ እንደገና ተመልሰናል ከማን ጋር ምን? ፊዚዮሎጂ ኤግዛይተብል ቲሹ ብለን አዲስ ቶፒክ ጀመሪያል ነበር ያለ የእሱ ኤፒሶድ ቱ ነርቨስ ቲሹ የምናወራው ይሆናል ማለት ነው። ወሪ ታክሎ ቦት በዚኛው ሲሪዝ ስለ ኤግዛይተብል ቲሹ ስፔሲፊካሊ ስለ ነርቨስ እና ስለ መስኩላር ቲሹ እናወራለን ተባብለናል። ኤግዛክት ሱ የዛሬ የሚሆነው ነርቨስ ቲሹን እናወራለን ማለት ነው። ወደ ቪዲዮ ከመግባታችን በፊት ቤተሰብ ያላችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰቡ እንላለን። ቀጥታ ወደ ቪዲዮ

የተለያዩ በጣም ቢሊዮን የሚቆጠሩ የነርቭ ሴሎች አንድ ላይ መስራታቸው ኮለቷት ነርቨስ ቲሹ ላይ እንጠራዋለን ማለት ነው። ነርቭስ ቲሹ ላይ ሁለት አይነት ሴሎች አሉ። ስለ እነሱ ነው የምናወራው፣ የበለጠ ስለ ኒውሮን እና ኒውሮ ግሊያ ተብሎ ስለሚጠሩ ሁለት የተለያዩ ሴሎች እናወራለን። ኦኬ ኒውሮን ስንል ኢትስ ዘ ፋንክሽናል ኤንድ ስትራክቸራል ዩኒትስ ኦፍ ዘ ነርቨስ ሲስተም ነው እሺ። ስለዚህ ይሄኛው ነው

ይሄ ደግሞ ሰፖርቲንግ ሴል፣ ኦኬ ሰፖርት ነው የሚያደርገው። በብዛት ካየ ነው ኢት ኢዝ ዋን ቱ ሃያ ነው፣ ኢት ሚንስ ሃያ ታይምስ ይበልጠዋል። ማንን? ኒውሮን በብዛት። ኦኬ ሀያ እጥፍ ነው ይበልጠዋል። ሌላ ጥቅሙ ደግሞ ምንድነው? ልክ ማቱ ካረገ በኋላ ልክ እንደ ሌሎቹ የቦዲያችን ሴል ምን ማድረግ ይችላል? ሚውቴት እንትን ዲቫይድ ማድረግ ይችላል መባዛት ይችላል። ኦኬ ለዛ ነው ያንን ሁሉ መብለጥ ይችላል። ዌን ኢት ኮምስ ቱ ኑሮን ግን አንዴ ያደጋችሁበት አንዴ ማቹር ያደረገው ኑሮን በቃ ዘላለም የምትኖርበት ወሱ ሱ ሞተ ማለት ሞተ ነው። እንደ አዲስ መሰባበር፣ መከፋፈል አዲስ ማይቶሲስ መሰራት የለም። ዌን ኢት ኮምስ ቱ ኑሮ ዌን ኢት ኮምስ ቱ ኑሮ ግለ ግን አለ አለ ማቹር ካደረጉ በኋላ ምን ያደርጋሉ ዲቫይድ ያደርጋሉ ማለት ነው። ስለዚህ ራሳቸውን ሬፕሊኬት ማድረግ ይችላሉ። በዛም ችግራቸው ምክንያት ነው ለብሬን ካንሰር ወይም ደግሞ ግሊዮማ ብለን ስለምንጠራው የብሬን ቱመር ኮዝ የሚደረጉ ሰብሰብ ተብል የሚሆኑት፣ ምክንያቱም አንድ ችግር ከተፈጠረባቸው አንዱ ሴል ከተበላሸ ራሱ መልትፕላይ ማድረግ ስለሚችል ብሬን ቱመርን ወይም ደግሞ ብሬን ካንሰርን ኮዝ ማድረግ ይችላል። እዚኛው ላይ ግን የተወለዳችሁበት ኒውሮን በቃ የያዛችሁትን እሱን ይዛችሁ ነው የምትቀጥሉት፣ ማሪ ያደርገውን ይዛችሁ ነው የምትቀጥሉት ማለት ነው። ኦኬ ስለዚህ ኒውሮግሊያ ሰፖርቲንግ ነው ብለናል፣ ኒውሮን ደግሞ ፋንክሽናልና ስትራክቸራል ልዩነት ነው ብለናል። ቤዚክ ልዩነቶቻቸው እነዚህ ናቸው። ከዚህ በተጨማሪ ደግሞ የተለያዩ ልዩነቶቻቸውን አሁን ደምትታለ ማለት ነው ፒክቸር ላይ። ኦኬ አሁን ደግሞ የምንቀጥለው ወደ ምንድን ነው የምንቀጥለው እያንዳንዱን ኒውሮን ለብቻውን ወስደው ነው እንዴት ዲቫይድ ይደረጋል ምን ምን ታይፖች አሉት የሚለው እናያለን። ኒውሮግሊያንም ደግሞ ወስደን እናያለን ማለት ነው።

አክሰን ደንድራይት፣ ሶስት ፓርቶችን ይዛል። ሰል ቦዲ፣ አክሰን እና ደንድራይት የሚያውለው ፒክቸሩ ላይ ይሄ እንዲገባችው ለማውራት ነው እንጂ ፒክቸሩ ላይ የበለጠ ማውራት ስለምንችል ማለት ነው። እዚህ ያለው ግን ለማውራት እንዲመቸን ነው። በዚህ ስንነሳ ማለት ነው ሶስት ፓርቶች አሉት ብለናል። ፓርት ል ውስጠኛው ፓርት ምን መሰላችሁ? ወንድማችን ዮናታን ስለ አናቶሚ ነርቨስ ቲሹ ሳያወራ ከሰማችሁት ማለት ነው፣ ምን ይለዋል? ሲፒዩ ይለዋል። በቃ ዓላማው ምንድን ነው? ኢን አክቹዋል ሴል ነው ውስጡ ያሉ ኒውክለስ አለው የሚያስብ እና ሴሎች ውስጥ የምናገኛቸው እንዳሉ ኦርጋኔሎች አሉበት። ስለዚህ ኢንፎርሜሽን ተቀብሎ ምን የሚያደርግ ነው? ፕሮሰስ የሚያደርገው ነው። ለዛ ነው ሴንትራል ሴል ቦዲ እሱ ነው የመጣለትን ኢንፎርሜሽን የሚያደርግ ነው ፕሮሰስ የሚያደርገው ከዛ በኋላ ሀሳቡን ሪስፖንሱ የሚሰጥ ይሆናል ማለት ነው። ከዛ ደግሞ እዚ ጋ ዩሲስ ፕሮጀክሽን ሳ ወደ ላይ ፕሮጀክት የሚያደርጉ ፕሮጀክሽኖች ታያላቸው ኮል ስ ዴንድራይትስ እ ዴንድራይትስ እንላቸዋለን። እነዚህ ደግሞ ሪሲቭ አድርገው ኢንፎርሜሽን ወይም ስቲሚሌሽን ሪሲቭ አድርገው ወደ ማንም የሚልኩ ናቸው ወደ ሴል ቦዲ የሚልኩ ናቸው ማለት ነው። ታት ኢዝ ዴር ሜይን ፋንክሽን። ስለዚህ ሪሲቭ አድርገው ከዛ ወደ ሴል ቦዲ የሚልኩት ዊ ኮል ዘም ደንድራይት። ስለዚህ ኢንፎርሜሽን መጣ፣ ደንድራይት ተቀበለው፣ ለሴል ቦዲ ሰጣው። ሴልቦዲ ከተቀበለ በኋላ ደግሞ ኦኬ፣ ይሄ ሪስፖንስ እንዲህ አይነት ሪስፖንስ መሰጠት አለበት ብሎ አመነ። ከዛ ምን ያደርግ ያንን ያመነውን ተግባር ማዘዝ አለበት መስል። ለምሳሌ ባለፈው ኤግዛምፕል ስናወራ ታስታውሳችሁ ምንድነው? ፋይ ታች አ ሆት ቦዲ ማለት ነው። የሚያቃጠል ነገር ከነካው አውቶማቲካሊ እንዳነሳው እጄ እንዳነሳው ይደረጋል። ይሄ ምክንያት ምንድነው? ልክ ያ ኢንፎርሜሽን ከደረሰ በኋላ ኖ ዲስ ኢዝ ዴንጀረስ፣ ስለዚህ ሪሙቭ ዩር ሃንድ፣ እጅህን አንሳው የሚል ሪስፖንስ መጣል አይደለ? ያንን ሪስፖንስ ለመስሌ ነግሮ መስሌ እንዲያነሳ የሚያደርገው ልክ ከሴል ቦዲ የሚወጣው መረጃ እዚች ጋር ምን የምትባል ፓርት አለች? አግዘን ሂለክ የምትባል ፓርት አለች። ከሱ የሚነሳ አክሽን ፖቴንሻል የምንለው ኮንሰፕት አለ ማለት መረጃውን ሄዶ እከሌ እንደዚህ አረግ የሚለው ኢንፎርሜሽን የሚይዝ ኒውሮ ትራንስሚተር እንዲለቀቅ የሚያደርግ መነሻ አክሽን ፖቴንሻል መነሻ አግዘን ሂለክ የምንለው አለ። ከዛ አግዘን ሂለኩ ጋር ጀምሮ አግዘን የምንለው ዲስ ሆል ደግሞ ስ ኮልድ አግዘን ነው። ይሄ ትልቁ ደግሞ አግዘን ነው። ኦኬ ከዛዚ ጋር ጥቁር ጥቁር ጥቁር ይታያቸዋል። በፊቱ ችግሩ ደግሞ ተሸፍኖ የሚታያቸው ነገር አለ። ዊ ኮል ዳት በማይሊን ሺት ብለን እንጠራዋለን። መሸፈኑ ጥቅም አለው። ምንድን ነው ጥቅሙ? ኢንፎርሜሽኑ በፍጥነት እንዲያልፍ ይደረጋል። ልክ ቲንክ ኦፍ ዲስ ኮፐር ዋየር በጣም ጥቅልል ሲደረግ ኮንዳክት የሚያደርገው ኤሌክትሪሲቲ የፈጠነ ስለሚ ልክ እንደዛ አድርጋቸው አስብ። ይሄም ማይሊን ሺቱን ጥቅሙ ምንድን ነው ከበር ያደርገዋል፣ ፕሮቴክት ያደርገዋል። እሱና ጀስ ፕሮቴክሽን። ዋናው ዓላማው ምንድን ነው? ትራንስሚሽኑን ፈጣን እንዲሆን ያደርጋል። ስለዚህ ልክ አክሽን ፖቴንሻሉ አግዘን ሂላክ ላይ ይጀመርና ትሩ ዘ አግዘን እንዳለ ያልፋል። እዚህ ጋር ደግሞ መጨረሻ ላይ የምናየው ደግሞ አለ አግዘን ተርሚናል ብለን የምንጠራው እዚህ ጋር ኦኬ። እንዲህ አይነት ሪስፖንስ መሰጠት አለበት፣ እንዲህ አይነት ኬሚካል መለቀቅ አለበት። ኒውሮ ትራንስሚተር የምንለው አለ። ስለ እሱ በነርቭስ ሲስተም ላይ በምንገባ ሰዓት በደንብ እናወራለን። ያ ኒውሮ ትራንስሚተር እንዲለቀቅ ይደረጋል። ሲናፕቲክ እዚህ ጋር ሲናፕስ ብለን የምንጠራው ስፔስ አለ። እሱ ደግሞ የበለጠ የምናወራው ይሆናል ማለት ነው። መረጃው መጣ፣ በዴንሬትስ ተቀበለው፣ ሴል ቦዲ ፕሮሰስ አደረገው። ከዛ አክዘን ሄነክ አክሽን ፖቴንሻል መጣ፣ ተጀመረ፣ ጀነሬት መደረግ ጀመረ። ከዛ ትሩ ዘ አክሰን አለፈ፣ ማይሌሽቱ ረዳው እንዲፈጥር። ከዛ በኋላ ትሩ ዘ አክሽን ተርሚናል፣ ኒውሮ ትራንስሚተሩ ሌሎችን ኢንፎርሜሽኖች ሁሉ አለፉ ማለት ነው። ከዛ ስፔሲፊክ የሆነ ቦታ ላይ ደርሶ ሪስፖንስ ተሰጠ። ዛትስ ሃው ወርክስ። ስለዚህ ኒውሮን ቤዚክ ፓርቶቹ እነዚህ ናቸው። አሁን ይሄንን ካወራን ክላስፋይ እናደርጋቸዋለን ኒውሮንስን ቤዝሎን ፋንክሽን እና ቤዝሎን ሞርፎሎጂ ብለን ማለት ነው። ቤዝሎን ፋንክሽን ክላሲፋይ ስናደርጋቸው ፋንክሽን ሶስት አለ፣ ቤዝሎን ሞርፎሎጂ ሶስት አለ። ቤዝዶ ፋንክሽን ሴንሰሪ ሞተርና ኢንተርኒሮን አለ። ቤዝዶ ሞርፎሎጂ ደግሞ መልቲፖላር፣ ባይፖለርና ዩኒፖላር የምንላቸዋል። ቤዝዶ ፋንክሽን ስናያቸው ሴንሰሪ ማለት ነው ማለት ነው ሲንስ አርጎ ኢንፎርሜሽን ፍሮም ፔሪፌራል ቱ ሴንትራል ነርቨ ሲስተም ወይ ፍሮም አውትሳይድ ቱ ኢንሳይድ የሚልክ ነው ከውጭ ወደ ውስጥ ወይ ፍሮም ፔሪፌራል ቱ ሴንትራል ነርቨ ሲስተም የሚያመጣ ኢንፎርሜሽን አምጪ ዊ ኮል ኢት ሴንሰሪ ማለት ነው። ቀደም እንደነገርኳችሁ ለምሳሌ ይሄንን ስነካው ይን ፊልት ስሙዝ ስ ኮልድ ራፍ ሰርፌስ ያለው የሚለውን ነገር ሴንስ ማረጋው። ልክ ይሄን ስነካው ያለ ስሜት በሴንሰሪ ኒሮን የመጣ ስሜት፣ ከዛ ያ የመጣውን በኢንተር ኒሮን ምን ይደረጋል? ከሞተር ጋር እንዲገናኝ ይደረጋል፣ ፋሲሊቴት እንዲደረግ ከዛ ሞተር ደግሞ የነካሁ ነገር ሴፍ አንደኛ ግን ስ ኮልድ ስሙዝ የሚለውን መረጃ ልክ

ጥቅሙ ምንድን ነው የሚሆነው? ሞተር የሞተር ፈንክሽን ነው፣ አብዛኛው ነው ማለት ነው። ዌን ኢት ኮምስ ቱ ባይ ፖለር ደግሞ ሬር ነው፣ በጣም በጣም ጥቂት ቦታዎች፣ ስፔሲፊካሊ ሁለት ቦታዎች ላይ ነው የሚገኘው ምናምን ይርና አይ ላይ ነው የሚገኘው፣ ይርና አይ ላይ ነው የሚገኘው። ኦኬ ባይ ፖለር ደግሞ ልክ ሞርፎሎጂ አሁን ፒክቸር ላይ እንደምትመለከቱ፣ ግን አንድ ሴል ቦዲ አለ፣ ሁለት አግዘን አለ እዛ እንደዚህ ሄዳል ማለት ነው።

ወደ ይሄን ንግግር ይሄን ይመስል ነበር ማለት ነው። አሁን ደግሞ ወደ ኒውሮግሊያ ያለ ነው። ወደዛ ከመዳችሁ በፊት ያው ላይክ ሼር ሰብስክራይብ ያደርጋችሁ አድርጉ እንላለን። ሌሎችን ፕላትፎርሞች አሉ፣ እነሱንም ጆይን አድርጉ። ኦኬ፣ እስኪ ኒውሮግሊያ ቅድም ዳውራ ነው ምንድነው? ኢት ኢዝ ዘ ሰፖርቲንግ ሴል አይደለ? ስድስት ታይፖች አሉት። ኦኬ? አራቱ እንደ ሴንትራል ነርቨስ ሲስተም የሚገኝ ነው። ሁለቱ ደግሞ እንደ ፐሪፈራል ነርቨስ ሲስተም የሚገኝ ነው። ኦኬ? እነማን ናቸው የሚለው እንደ የመጀመሪያው አስትሮሳይትስ ብለን የምንጠራቸው ናቸው። አስትሮሳይትስ ማለት አዝ ዘ ኔም ኢንዲኬትስ ምንድን ነው? ስታር ሼፕድ ነው። ስታር ሼፕድ አባንዳንት፣ በጣም ብዙ ቦታ ላይ የምናገኘው በጣም በብዛት የምናገኘው እና ደግሞ ቨርሳታይል፣ ጥቅም ያለው አስትሮሳይትስ ብለን የምንጠራው ማለት ነው። ከሚጠቅመው ጥቅም መካከል ማለት ነው አንደኛውና ትልቁ ቢቢቢ ላይ ይጠቅማል። ትሪፕል ቢ ብለድ ብሬን ባሪየር እሱን ለመስራት የምንጠቀምበት አንደኛው ፓርት

የሚለውን ጋይድ አድርጎ ለመውሰድ አስትሮሳይት ይጠቅመናል ማለት ነው። ቨርሲታይል የሆነ በጣም ብዙ ጥቅሞች አሉት፣ ከነሱ መካከል ነው ያነሱት። ቨርሲታይል የሆነ ጥቅም ስላለው ቀጣዩ ደግሞ ማይክሮጊሊያ የምንለው ማይክሮጊሊያ ደግሞ ተ ማክሮፋጅ ማክሮፋጅ ማለት ኢሚዩን ሲስተም ነው። ዲዩ ሪሜምበር እንትኖች ላይሶዞም ማክሮፋጆች ስፔሻል ደግሞ ሴል ውስጥ እናገኛቸዋሉ አይደለ? ጀስት ላይክ ዳት የሴንትራል ነርቨስ ሲስተም ማክሮፌጁ ዊኮለት ወት ማክሮ ጊሊያ ስለዚህ ዶንት ፎርጌት ኢት ኢዝ ማክሮ ፌጅ ነው ማለት ነው ኢን ሴንስ ሴንስ የምናገኘው ሴንትራል ነርቭስ ሲስተም ላይ ምናገኘው ማክሮፌጅ ዊኮለት ኤ ማይክሮ ጊሊያ ማለት ነው ሶስተኛው ደግሞ ኤፔንዲማል ሴልስ ነው እነዚህ ደግሞ ኤፔንዲማል ሊሮ ይላል የምንላቸው ደግሞ ምንድናቸው ቬንትሪክል ላይኒንጉን የሚሰሩና ኦኬ፣ ፒቸር ላይ እንደምትመለከቱት ቬንትሪክል ላይኒንግ የሚሰራና ማን ሴክሪት እንዲደረግ የሚያረግ ነው። ሲኤስኤፍ ላይ ይሰራ ወይም ሴሬብሮ ስፓይናል ፍሉድ የምንለው ከብሬን እና ስፓይናል ኮርድ ድረስ የሚወርደው የሜኒንጃይተስ በሽታ ሲጠረጠር ቼክ የሚደረገው ሉምባር ፓንክቸር ተሰርቶ ኤልትሪን ኤልፎር ወይም ኤልፎር ኤልፋይፍ መካከል የሚሰራው እና ዳያግኖስ የምናረገው ፍሉድ ኢትስ ዘ ሴንተር ሴሬብሮስፓይናል ፍሉድ የምንለው የሚሰራልን ማን ነው? ኢትስ ዘ ኢፔንድ ማለት ነው። ምክንያቱም ቬንትሪኩል ላይኒንግ ነው ስለሚሰራ ሲሆናል ማለት ነው። አራተኛው እና ሴንትራል ነርቭስ ሲስተም ላይ የመጨረሻ የምናገኘው ኦሊጎ ዴንድሮሳይትስ ናቸው። ኦኬ እነዚህ ኦሊጎ ዴንድሮሳይትስ ደግሞ ጥቅማቸው ምንድነው? እዚህ ጋር ቅድም አውርተን ነበረው ዲስ ዶት አድርጌ ከቨር ያደርገዋል ብዬ ነበረው? ሴንትራል ነርቭስ ሲስተም ላይ የሚሰራልን ማን ነው? ኦሊጎዴንድሮሳይትስ ነው። ስለዚህ ኢት ኢዝ ዋት ማይሊን ሺ ኢን ሴንትራል ነርቭስ ሲስተም ላይ ኦሊጎዴንድሮሳይትስ ማይሊን ሺ ኢት ይሰራልናል። ስለዚህ ዲስ ፎር ሴንስ ላይ እናገኛቸዋለን። እነዚህ ሁለቱ ደግሞ ፔንስ ላይ እናገኛቸው ነው ወይ ፕሪፈራል ነርቭስ ላይ እናገኛቸው ነው። ቀጣዩ ሹዋንሴ ነው። ሹዋንሴ የኦሊጎዴንድሮሳይት

ሎጊሊያ በታይፓቸው እነዚህ ይመስላሉ። ጥቅማቸው ነው አውርታ በዛሬ ቪዲዮችን ሚታውትንቦት ነርቨስ ቲሹ አለ እንደሚሰራ እንት እንደሚሰራ ቤዚክ የሆነ ኢንፎርሜሽን ይዛችኋል ብዬ ተስፋ አደርጋለሁ። ኤኒ ሀሳብ አስተያየት ጥያቄ ካላችሁ ኮመን ሴክሽን ላይ አሳውቁ። ከዛ ቤተሰብ በተሰበ ያላችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡን ከዛ በተጨማሪ ፕላትፎርሞቻችንን አብዝተናል። ኢንስታግራም ቲክቶካችንን፣ ቴሌግራማችንን ጆይን አድርጉን እንላለን። በቀጣይ ቪዲዮ ደግሞ ስለ አክሽን ፖቴንሻል ሜምብሬን ፖቴንሻል ስለሚባለው እስከምንገናኝ ድረስ ሰላም።